ሰላም የቻናል ቤተሰቦች፣ እንደምንቆያችሁ እኔ ደህና ነኝ። እንግዲህ ለዛሬ ይዤላችሁ የመጣሁኝ የጨቅላ ህጻናት መታፈን ምንድን ነው፣ የጨቅላ ህጻናት መታፈን መንስዎች ምንድን ናቸው፣ የጨቅላ ህጻናት መታፈን እንዳይኖር ምን ማድረግ አለብን፣ የጨቅላ ህጻናት መታፈን ሊያስከትል የሚችለው የጤና ችግር ምንድን ነው እና የጨቅላ ህጻናት መታፈን ከተከሰተስ የሚደረጉ ህክምናዎች ምንድን ናቸው የሚለውን ይሆናል። ቪዲዮን እስከ መጨረሻው እንድትከታተሉት በአክብሮት እጋብዛለሁ። አመሰግናለሁ። የጨቅላ ሕጻናት መታፈን ወይም ፐሪናታል አስፊግዣ የጨቅላ ሕጻናት መታፈን ለከባድ ችግሮችና ሞት ሊዳርግ የሚችል የጤና ችግር ነው። የዓለም የጤና ድርጅት ባወጣው መረጃም በዓለም ዙሪያ በየአመቱ አንድ ሚሊዮን አካባቢ ለሚጠቁ ጨቅላ ሕጻናት የሞት ምክንያት መሆኑን መረጃው ያሳያል። የጨቅላ ህጻናት መታፈን መጠኑም እና አይነቱ ከከባድ እስከ ቀላል ሊሆን ይችላል። እንግዲህ ከባድ ስንል የመታፈን ደረጃው ይህ ደረጃ ሶስት ወይም ስቴጅ ስሪ ፕሪናታል አስፌግዣ ወይም ደግሞ ስቴጅ ዋን የምንለው ቀላል ሲሆን ደረጃ አንድ ወይም ስቴጅ ዋን እንግዲህ በቀላሉም ሊድን ይችላል ማለት ነው። እንግዲህ የጨቅላ ህጻናት መታፈን ፕሪናታል አስፌግዣ ምን ማለት ነው የሚለውን በምናይበት ሰዓት በቂ የሆነ ምግብና ኦክስጅን ለእያንዳንዱ የሰውነት ክፍል ሳይደርስ ሲቀር የሚፈጠር የጤና ችግር ማለት ነው። በጊዜያቸውና ከጊዜያቸውም አልፈው የሚወለዱ ህጻናት ላይ የመጋለጥ እድል አላቸው። እንግዲህ የጨቅላ ህጻናት መታፈን መንስኤዎች ምንድን ናቸው ብለን በምናይበት ሰዓት ደግሞ አንደኛ በጽንስ ውስጥ የሚፈጠር መታፈን ችግር ይኖራል። የልጁ ወይም የፅንሱ እድገት በቂ ካልሆነ ወይም ይሄ ፕሪተርም የምንለው ማለት ነው። እናትየዋ ላይ የቆየ የጤና ችግር ካለ ይሄ ክሮኒክ ዲዚዝ የሚባሉት እንደነ ደም ግፊት እንደነ ስኳር በሽታ እና ሌሎችም የቆዩ ህመሞች ካለም እንዳንድ ምክንያት ነው ማለት ነው። በእርግዝና ጊዜ በተለያዩ ምክንያቶች የደም መፍሰስ ከተፈጠረ ይሄ ኤፒኤች ሊሆን ይችላል አቦርሽንም ሊሆን ይችላል። በዚህም ጊዜም የደም መፍሰስ ካለ ሊከሰት ይችላል ማለት ነው። ሁለተኛው በምጥ ጊዜ የሚፈጠር የመታፈን ችግር እንግዲህ፣ ብዙውን ድርሻ የሚይዘው በምጥ ጊዜ የሚፈጠር የመታፈን ችግር ነው ማለት ነው። የእናት ማህፀን እና የልጅ የክብደት ካልተመጣጠነ አንዳንድ ጊዜ እንግዲህ በጣም ማክሮሶሚክ የሆኑ ወይም ቢግ ፌተስ በሚኖርበት ሰዓት እንዲህ አይነት ችግር ይከሰታል ማለት ነው። የሽንት ውሃ ቀድሞ ከፈሰሰና በቂ የሆነ ፈሳሽ ወይ የንሽርትዋ ከሌለ እንግዲህ ይሄ ሲቪር ኦሊጎ ሃይድራሚነስ የሚባለው በሚከሰትበት ሰዓት ለመታፈን ትልቁን ድርሻ ይይዛል ማለት ነው። እንግዲህ ሌላው እንዳንድ መንስኤ የሚቆጠረው ከተወለዱ በኋላ የሚፈጠር የመታፈን ችግር፣ ይህም እንዳንድ ምክንያት ነው ማለት ነው። ድንገት አንዳንድ ጊዜ መጠነኛ የሆነ ችግር ኖሮባቸው ኦክሲጅን ወይም የሚያስፈልጋቸውን ነገር ማግኘት ሲኖርባቸው ማግኘት ካልቻሉ ይፈጠራል ማለት ነው። እንግዲህ እነዚህ የጠቀስናቸው ለጨቅላ ህጻናት መታፈን መንስኤ የምንላቸው ናቸው ማለት ነው። እንግዲህ ሌላው የጨቅላ ህጻናት መታፈን እንዳይኖር ምን ማድረግ አለብን ነው። እንግዲህ የጨቅና ህጻናት መታፈን እንዳይኖር የሚደረጉ ብዙ ነገሮች አሉ። ከዚህ ውስጥ እንግዲህ በሁለት ከፍለን ማየት እንችላለን ማለት ነው የመጀመሪያው በእናቲቱ በኩል ሁለተኛው ደግሞ በጤና ተቋማት በኩል እንግዲህ በእናቲቱ በኩል ምን ማድረግ አለባት የሚለውን በምናይበት ሰዓት የመጀመሪያው የእርግዝና ክትትል ማድረግ ወይም አንቲናታል ኬር ፎሎፕ የሚባለውን በተመደበላት የጊዜ ሰሌዳ መሰረት ማድረግ አለባት ማለት ነው ይህ ማድረግ ምንድን ነው ጥቅሙ ቅድም እንግዲህ ክሮኒክ ዲዚዝ ብለን በእናት እየዋዘ እንደሚከሰት ከሆነ እንደ አንድ ምክንያት ካስቀመጥ ነው ላይ በቀላሉ እነዚህም በሽታ ምንለይ ከሆነ ሊከሰት የሚችለውን መታፈን የፅንስ መታፈን እንቀንሳለን ማለት ነው። በምን የእርግዝና ክትትል በማድረግ ሁለተኛው የተራዘመ ምጥ እንዳይኖር አስፈላጊውን እንክብካቤ ማድረግ። ይህ እንግዲህ ጤና ተቋማት ላይ ወይም ባለሙያዎች ላይ ያለ ኃላፊነት ማለት ነው። የተራዘመ ምጥ እንዳይኖር በምናደርግበት ሰዓት እንግዲህ ወይም ይህ አቮይድ ፕሮሎንግድ ሰከንድ ስቴጅ ሌበር የሚባለውን ካስወግርን ህፃን መታፈን ወይም የጨቅላ ህፃናት መታፈን እንዳይኖር ያደርጋል ማለት ነው። ሌላው ሶስተኛው የልጁን እድገትና የማህፀን ሁኔታን መገምገም ያስፈልጋል ማለት ነው። እንግዲህ ልጁ ቅድም እንደጠቀስነው በጣም ይሄ ቢግ ፌተስ ወይም ትልቅ ፅንስ ከሆነ ከእናትየዋ ፐልቪስ ቦን የሚባለው የዳሌ አጥንት ጋር ፕሮፖርሽናል ወይም ተመጣጣኝ የማይሆን ከሆነ ሲፒዲ የሚባለው የሴፋሎ ፐልቪክ ዲስፕሮፖርሽን የሚባለውን ዴቨሎፕ ካደረገ ለጽንስ መታፈን ትልቁን ድርሻ ይይዛል ማለት ነው። ስለዚህ የልጁን እድገትና የማህፀን ሁኔታን መገምገም ያስፈልጋል ማለት ነው። እነዚህን ካደረግን የጽንስ መታፈንን በቀላሉ መከላከል ይቻላል ማለት ነው። ስለዚህ ጽንስ እንዳይታፈን እነዚህን መንገድ መጠቀም ያስፈልጋል። እንግዲህ ሌላው የመታፈን ችግር የጽንስ መታፈን ችግር ወይም የጨቅላ ሕጻናት መታፈን ምን ሊያስከትል ይችላል ብለን በምናይበት ሰዓት እንግዲህ ቅድም እንደጠቀስነው መታፈን ሶስት ደረጃዎች አሉ። እንደየ ደረጃዎች የሚያስከትለው የጤና ችግርም ይለያያል ማለት ነው። የጨቅላ ሕጻናት አእምሮ ላይ በሚፈጠር ችግር መሰረት መሰረት በማድረግ በደረጃ ይከፋፈላሉ። አንደኛ ረጅም ጊዜ ያልቆየ ወይም ደረጃ አንድ ወይም ደግሞ ስቴጅ ዋን ፐሪናታል አስፌክሻ የምንለው ከሆነ በ24 ሰዓት ውስጥ ሙሉ በሙሉ ማገገም የሚችሉበት ሁኔታ አለ። እነዚህ ስቴጅ ዋን ወይም ደረጃ አንድ የሚባሉት ፐሪናታል አስፌክሻ ወይም የጨቅላ ህጻናት መታፈን የመሞት እድላቸውም ከሌሎች ደረጃዎች ጋር ሲወዳደር የመታፈን ደረጃ ጋር ሲነጻጸር በጣም ዝቅተኛ ነው፣ የመሞት እድላቸው ማለት ነው። ሁለተኛ ወይም ይሄ የመታፈን ደረጃው ከፍ ያለ ወይም ደረጃ ሁለት ወይም ደግሞ ስቴጅ ቱ ፐሪናታል አስፌክሻ የምንለው ከሆነ ግን የሞት መጠኑ ከ20 እስከ 35% ከፍ ሊል ይችላል ማለት ነው። ሶስተኛው ደረጃ ደረጃ ሶስት ወይም ስቴጅ ስሪ ፐሪናታል አስፌክሻ የሚባለው ግን ከነዚህ ሁሉ የከፋ ነው። ስቴጅ ስሪ ወይም ደረጃ ሶስት የሚባለው የጨቅላ ሕጻናት መታፈን ችግር ያለባቸው ጨቅላ ሕጻናት ከ85 ፐርሰንት በላይ የመሞት እድል አላቸው ማለት ነው። ምንም እንኳ ደረጃ ሶስት ወይም ስቴጅ ስሪ ፕሪናታል አስፌክሻ የሆነ ጨቅላ ሕጻናት ከሞት እንኳ ቢተርፉም የአካልና የአእምሮ ውስነት ሊገጥማቸውም ይችላል ማለት ነው እንግዲህ ጨቅላ ህፃናት በሚታፈኑበት ጊዜ አስከፊው የሚባለው ደረጃ ሶስት የሚባለው ማለት ነው። እነዚህ ደረጃ ሶስት የሚባሉ እንግዲህ የተለያየ የአእምሮ ችግር ወይም ውስንነት የሚያመጣሉ የአካል ውስንነት የሚያመጣሉ ማለት ነው። ስለዚህ አንድ ጨቅላ ህፃናት ታፈነ ማለት ኦክስጅን ለእያንዳንዱ የሰውነት ክፍል አልደረሰም ማለት ስለሆነ ሁሉም የሰውነታችን ክፍል ተጋላጭ ይሆናል ማለት ነው። ስለዚህ እነዚህን መጠንቀቅ ያስፈልጋል ማለት ነው። እንግዲህ ይህ የመጨረሻው የሚሆነው የጨቅላ ህጻናት መታፈን ከተከሰተ በኋላስ ምን ማድረግ አለብን ወይም የሚደረጉ ህክምናዎች ምንድን ናቸው የሚለውን በምናይበት ሰዓት እንግዲህ የመጀመሪያውና ዋናው ነገር የመተንፈስ የማይችል ልጅ ከሆነ እንዲተነፍስ ማድረግ ወይም መርዳት ማለት ነው። እንግዲህ ብዙውን ጊዜ ጤና ተቋም ላይ ከተወለደ ህፃኑ የመጀመሪያው አንድ ደቂቃ ይች ጎልደን ሚኒት ትባላለች ማለት ነው። ለዚህ ህፃን ተገቢውን የሚያስፈልገውን ረስስቴሽን ወይም ደግሞ ይህ እርዳታ ከተደረገለት የመመለስ ዕድል ይኖረዋል ማለት ነው። ስለዚህ ህክምና ተቋም ላይ መውለዱ እንዳንድ ጥቅሙ ይችን ጊዜ ለመጠቀም ይረዳል ማለት ነው። እንግዲህ ከዚህ ካለፈ ወደ ጨቅላ ህፃናት ክፍል ህፃናትን ሊንክ ማድረግ ወይም መውሰድ ነው ማለት ነው። እንግዲህ ጨቅላ ህጻናት ክፍል ወይም ኒዮናታል ኢንቴንሲቭ ኬር ዩኒት የሚባለው ራሱን የቻለ እንደ ሌሎች የህክምና ክፍል ጽኑ የህጻናት ህሙማን መታከሚያ ክፍል ማለት ነው። እንግዲህ ከዛ ውስጥ ተኝተው ህክምናቸውን ይከታተላሉ ማለት ነው። ህክምናው እንዴት ይወሰናል? የጨቅላ ህጻናት ይዞት በሚገባው የህመም ሁኔታ ወይም ደረጃ ሁኔታ ማለት ነው። ቅድም ደረጃ አንድ፣ ደረጃ ሁለት እና ደረጃ ሶስት ብለን በከፈልናቸው ደረጃዎች አማካኝነት ህክምናው ይቀጥልለታል ማለት ነው። ከዛ ውስጥ እንግዲህ የሚሰሩ ብዙ ነገሮች አሉ ማለት ነው። እንግዲህ የጨቅላ ህጻናት መታፈን ምንድን ነው? ምንስ ማድረግ አለብን የሚለውን አይተናል። ተመልካቾች እንግዲህ እንደማጠቃለያ የህጻናት መታፈን ወይም የጨቅላ ህጻናት መታፈን እንዳይኖር ወይም የፐሪናታል አስፌግዣ እንዳይኖር ምን ማድረግ አለብን? ብለን ያው እንግዲህ ስናጠቃለው የመጀመሪያው የነፍሰ ጡር ክትትል ማድረግ ነው። ሁለተኛው ደግሞ በጤና ተቋማት መውለድ። ሶስተኛው ያው ጤና ተቋማት ደግሞ በቂ ግብዓት ለጨቅላ ህፃነት የሚያስፈልጋቸውን ማዘጋጀት ያስፈልጋል ማለት ነው። እንግዲህ ነፍሰ ጡር ክትትል በሚደረግበት ሰዓት ብዙ አይነት የህመም ሁኔታዎች ዲያግኖስ ሊደረጉ ይችላሉ። የረዥም ጊዜ ህመም ያልናቸው ወይም የቆዩ ህመም ያልናቸው ለምሳሌ እነ ስኳር በሽታ፣ ደም ግፊት እነሱ ሊለዩ ይችላሉ። በጤና ተቋም በሚወለድበት ሰዓት የመጀመሪያውን የፈርስት ሚኒት ወይም የመጀመሪያውን ደቂቃ እንግዲህ ለህፃኑ ወርቃማ ጊዜ የምትባልናት ያችን በመጠቀም የህፃናት መታፈን መከላከል ይቻላል ማለት ነው። ስለዚህ እነዚህም በማድረግ አስቸጋሪ የሆነውን የጨቅላ ህፃናት መታፈን መከላከል ይቻላል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ጀላቸው